የግብጽ ጦር ወደ አሰብ ሊዘምት ነው ያስባለ ዜና ከካይሮ ተሰምቷል። ዘ ኢኮኖሚስት የኢትዮጵያ ጦር ከአሰብ ሰባ ኪሎ ሜትር ርቀት ላይ ተገኝተዋል ሲል ሰበር ዜና ሲያሰማ ኤርትራ ሰዎች ጨርቄን ማቄን ሳይሉ ወደ ግብጽ ከንፈዋል። የግብፅን ሽንኩርት በመብላት ያደጉት የሻቢያ ሰዎች በእርጅና ዘመናቸውም ከግብጽ ትከሻ አልተላቀቁም። ከሰሞኑን ለሚዘልፏቸው ምዕራባውያን ሀገራት የድረሱልኝ ጥሪ ያሰሙት ኢሳያስ አፈወርቄ ዛሬ ደግሞ ግብጽ ሆይ ድረሽልኝ ሲሉ ሌላ ጥሪ አሰምተዋል። በኢትዮጵያ የቀይ ባህር ጉዞ ላይ እንቅፋት ሆነው የቆሙት አስመራና ካይሮ ኢትዮጵያ ወደ ቀይ ባህር እንዳትገባ ለማድረግ ተስማምተናል ሲሉ ቀይ ባህርን ለመጠበቅ ጦር ለማሰማራት መስማማታቸውንም ገልጸዋል። የባህር ላይ ኢትዮጵያ ግብጽና ኤርትራን ስላፋጠጠው ጉዳይ አዲስ መረጃ ወጥተዋል። እናስደምጣቸዋለን። ኮሎኔል ደመቀ ከረጅም ዝምታ በኋላ ተከስተዋል። በ በ208 ከተላኩባቸው ኮማንዶ ወታደሮች ጋር ተታኩሰው ጀብድ በመፈጸም የሚታወቁት የወልቃይ ታጋይ ኮሎኔል ደመቀም የአማራ ህዝብ ነቅተዋል ሲሉ ዝምታቸውን ሰብረዋል። አንድን ህዝብ በኃይል አስገብረው መኖር አይታሰብም ሲሉ እንቅጭ ነወቁት ብለዋል። ከዚህ በኋላ አንዱ አንዱን በኃይል አንበርግኮ መኖር የሚቻልበት ሁኔታ አይኖርም ሲሉ ያበጠውን አፈንድተውታል። በዝርዝር ታደምጡታል ላችሁ የሪፎርም ማሻሻያው መዘዙ ከአሁኑ የህዝቡን ጫንቃ እያጎበጠው ነው። የብልጽግና መንግስት ሪፎርም ማሻሻያ አንድ አስኳል የሆነው ደግሞ የነዳጅ ጭማሪ ነው። የማክሮ ኢኮኖሚ ማሻሻያ በዜጎች ላይ እያስከተለ ያለው ዳፋ አሁንም ቀጥሏል። በትናንትና ዕለት በቤንዚን የችርቻሮ ዋጋ የተደረገው ጭማሪ ደግሞ ጎድበል ጎንደር ያስባለ ክስተት ሆኗል። የነዳጅ ጭማሪውን የተመለከተ ዘገባም ይዘናል። ቱርክ በአመፅ እየተነቀነቀች ነው። ኤርዶጋን ከባድ አመፅ ፈንድቶባቸዋል። ቱርክ ላለፉት አስር ዓመታት ሁኔታ በማታውቀው ተቃውሞ እየተናጠች ሲሆን ፖሊስ ሰልፈኞች ላይ አስለቃሽ ጭስና የጎማ ጥይት ተኩሷል። ጤና ይስጥልን ውድ የአንድ አፍታ ቤተሰቦች ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ኮሎኔል ደመቀ ከረጅም ዝምታ በኋላ ተከስተዋል። በሁለት ሺህ ስምንት ከተላኩባቸው ኮማንዶ ወታደሮች ጋር ተታክሶ ጀብድ በመፈጸም የሚታወቁት የወልቃይቱ ታጋይ ኮሎኔል ደመቀ የአማራ ሕዝብ ነቅቷል ሲሉ ዝምታቸውን ሰብረዋል። አንድን ሕዝብ በኃይል አስገብሮ መኖር አይታሰብም ሲሉም እንቅጩን ወቁት ብለዋል። የትግራይን ሕዝብና ወጣት ስሜት በመቀስቀስ ወልቃይትን ዳግም ለመቆጣጠር እንቅስቃሴዎች አሉ ያሉት ኮሎኔሉ ከዚህ በኋላ አንዱ አንዱን በኃይል አንበርክኮ መኖር የሚቻልበት ሁኔታ አይኖርም ሲሉ ያበጠውን አፈንድተውታል። ኮሎኔል ደመቀ ዘውዱ ከትግራይ ተወላጅ ከተባሉ አካላት ጋር አድርገውታል የተባለው ውይይት በፖለቲካው ኮሪደር መነጋገሪያ አጀንዳ ሆኗል። የሰሜኑ ጦርነት መንቀስቀስን ተከትሎ በኃይል ወደ አማራ ክልል ያካለሉት እነ ኮሎኔል ደመቀ ባለፉት ሶስት አመታት የፌዴራል መንግስት በኃይል የያዙትን አካባቢ በህግ እንዲያጸናላቸው ሲጠይቁ ቆይተዋል። ጥያቄያቸው በህግ እንዲጸና እየወተወቱ ያሉት የወልቃይ ሰዎች ከሰሞኑ በእነ ኮሎኔል ደመቀ መሪነት ከትግራይ ተወላጆች ጋር አድርገውታል የተባለው ውይይት ታዲያ አጀንዳ ሆኗል። የወልቃየት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ወልቃየት በታሪክ የትግራይ አካል ሆኖ አያውቅም ሲሉ ተደምጠዋል። ጉዳዩን በማድበስበስና የትግራይን ህዝብ እና ወጣት ስሜት በመቀስቀስ አካባቢውን መልሰው የመያዝ ፍላጎት ያላቸው አካላት አሉ ሲሉም ጣታቸውን ወደ ህዋት ቀስረዋል። የአማራ ህዝብ አሁንም ነቅተዋል ሲሉ የቀጠሉት ኮሎኔል ደመቀም እውነትን ይዘን ህግን ተከትለን በጋራ ሀሳብ አብረን መኖር እንችላለን ይህ ካልሆነ ግን ከዚህ በኋላም አንዱ አንዱን በኃይል አንበርክኮ መኖር የሚቻልበት ሁኔታ አይኖርም ሲሉ እንቅጭኑ ወቁስ ሲሉ ለሰበሰቧቸው የትግራይ ተወላጆች ተናግረዋል። በ21ኛው መቶ ክፍለ ዘመን አንድን ህዝብ በኃይል አስገብሮ መኖር አይታሰብም ያሉም ሲሆን የወልቃይት ህዝብ ከዚህ በኋላ በህዋት ጭካኔ እየታሰረም እየተጎተተና እየተገደለ መኖር ስለማይፈቅድ በመከባበር አብረው መኖር የተሻለ አማራጭ ነው ብለዋል። የእኛ ጥያቄ ያለደም መፋሰስ በህግ አግባብ መልስ እንዲሰጠው ነው። ህዋትም ለዚህ ሀሳብ ፍቃደኛ ይሁን እናንተ ነዋሪ ተሽከርካሪዎችም እውነትን በመደገፍ የግጭትና የእልቂት ሀሳብን በመቃወም በሰላም አብሮ ለመኖር የበኩላችሁን አስተዋጽኦ ልታበረክቱ ይገባል የሚል ጥሪ አቅርበዋል። በዚህ ስብሰባ ላይ የተገኙት የሁመራ ከተማ አስተዳደር ከንቲባ በላይ ፈለቀ ህወት የፈጸማቸውን በደሎች ሁላችንም እናውቃለን። የፈጸመውንም በደል በመደበቅ ሰላም ማምጣትና አብሮ መኖር አይቻልም ሲሉ ተደምጠዋል። አማራነት አቃፊነት ነው። የዚህ ማሳያው ደግሞ በህዝብ ላይ ወንጀል ካልፈጸሙ የትግራይ ተወላጆች ጋር እንዲተከባብረን መኖራችን ነው የሚል ሀሳብም አንስተዋል።

ሰባ ኪሎ ሜትር ርቀት ላይ ተገንተዋል ሲል ሰበር ዜና ሲያሰማም፣ የኤርትራ ሰዎች ጨርቄን ማቄን ሳይሉ ወደ ግብፅ ከንፈዋል። የግብፅን ሽንኩርት በመብላት ያደጉት የሻዕቢያ ሰዎች በእርጅና ዘመናቸውም ከግብፅ ትከሻ አልተላቀቁም። ከሰሞኑን ለሚዘልፏቸው ምዕራባውያን ሀገራት የድረሱልኝ ጥሪ ያሰሙት ኢሳያስ አፈወርቂ፣ ዛሬ ደግሞ ግብፅ ሆይ ድረሽልኝ ሲሉ ሌላ ጥሪ አሰምቷል። በኢትዮጵያ የቀይ ባህር ጉዞ ላይ እንቅፋት ሆነው የቆሙት አስመራና ካይሮ ኢትዮጵያ ወደ ቀይ ባህር እንዳትገባ ለማድረግ ተስማምተናል ሲሉ ቀይ ባህርን ለመጠበቅ በቅ ጦር ለማሰማራት መስማማታቸውንም ገልጸዋል። ኤርትራ አዲስ ጦርነት እያስተባበለች ነው። ከቀናት በፊት የድረሱልኝ ጥሪ ለምዕራባውያን ያቀረቡት ኢሳያስ አፈወርቂ፣ ዛሬ ደግሞ ከግብፅ ጋር የጦር ጥምረት ለመመስረት መልእክት ሰደዋል። ግብፅም ኢትዮጵያ ወደ ቀይ ባህር እንዳትወጣ ከኤርትራ ጋር ተስማምተናል ስትል ተደምጣለች። በአንጻሩ የኢትዮጵያ ጦር አሁንም ወደ አሰብ አቅጣጫ መጠጋቱን አላቆመም። የግብፅ ፕሬዚዳንት አብዱል ፈታህ አልሲሲና የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላህ የቀይ ባህር ወሰን የሌላቸው ሀገራት ተሳትፎን እንደማይቀበሉ ገልጸዋል። በተጨማሪም ቀይ ባህርን መጠበቅና ማስተዳደር በዋናነት የባህር ድንበር ተጋሪ ሀገራት ተግባር እንዲሆን አሳስበዋል። ሁለቱ ባለስልጣናት ይህንን የገለጹት ትናንት በካይሮ በቀጠናዊ መረጋጋት ጉዳይ ለሶማሊያ ጋ በሚያደርጉበት መንገድ ስለ ሱዳን ወቅታዊ ሁኔታና ስለ ቀይ ባህር ደህንነት ዙሪያ በመክሩበት ወቅት መሆኑን የግብፅ መገናኛ ብዙሀን በዘገባቸው አስታውቀዋል። የኤርትራ ውጭ ጉዳይ ሚኒስትር ኡስማን ሳላህ ከፕሬዚዳንት ኢሳያስ አፈወርቂ የተላከ መልእክት ለግብፅ ፕሬዚዳንት አልሲሲ መስጠታቸውን የጠቆሙት ዘገባዎቹ የፕሬዚዳንት ኢሳያስ መልእክት በሁለቱ ሀገራት ሁለትዮሽ ግንኙነትና የጋራ በሆኑ አስፈላጊ ጉዳዮች ላይ ያተኮረ ነው ሲሉ ገልጸዋል። በውይይቱ ወቅት የግብፅ ውጭ ጉዳይ ሚኒስትር ባድር አብድላቲና የሀገሪቱ የደህንነት ሹም ሜጀር ጀነራል ሐሳን ራሺድ መገኘታቸውን ዘገባዎቹ አመላክተዋል። የኦስማን ሳላህና አልሲሲ ውይይት በዋናነት ያተኮረው በአፍሪካ ቀንድ ዙሪያ ነበር ሲሉ ቃል አቀባያቸውም መሐመድ ኤልሻናዊ ገልጸዋል። ሶማሊያን ለማገዝ ሁለቱ ሀገራት ቁርጠኛ መሆናቸውን በውይይቱ ተገልጿል ብለዋል። በሱዳን ሰላምና መረጋጋትን ለማስፈን ሁለቱም ባለስልጣናት መምከራቸውን ቃል አቀባዩ መሐመድ ኤልሻናዊ አስታውቀዋል። የባሕርን መጠበቅና ማስተዳደር በዋናነት የባህሩ ድንበር ተጋሪ የሀገራት ተግባር እንዲሆን አልሲሲና ሳላ መክረዋል። የቀይ ባህር ወሰን የሌላቸው ሀገራት ተሳትፎን እንደማይቀበሉ ገልጸዋል ሲሉ የግብፅ ፕሬዚዳንት ቃል አቀባይ መናገራቸውን ዘገባዎቹ አካተዋል። ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ሳምንት ከህዝብ ተወካዮች ተቃዋሚዎች ምክር ቤት አባላት ለቀረበላቸው ጥያቄዎች በሰጡት ምላሽና ማብራሪያ ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማል፣ ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም ማለታቸው ይታወሳል። አብይ ይህን ቢሉም ግን የኢትዮጵያ ጦር ወደ አሰብ ግንባርና አቅጣጫ ሜካናይዝድ ኃይሉን ማከማቸቱን ቀጥሏል። ዘ ኢኮኖሚስት ባወጣው የሰሞነኛ ዘገባም የኢትዮጵያ ጦር ከአሰብ 60 ኪሎ ሜትር ርቀት ላይ በምትገኝ ቡሬ ላይ በስፋት እየተከማቸና በተጠንቀቅ ላይ እንደሚገኝ ታማኝ ምንጮችን ጠቅሶ ዘግቧል። የሪፎርም ማሻሻያው መዘዙ ካሁኑ የህዝቡን ጫንቃ እያጎበጡት ነው። የብልጽግና መንግስት ሪፎርም ማሻሻያ አንድ አስኳል የሆነው ደግሞ የነዳጅ ጭማሪ ነው። የማክሮ ኢኮኖሚው ማሻሻያ በዜጎች ላይ እያስከተለ ያለው ዳፋም አሁንም ቀጥሏል። በትናንትናው ዕለት በቤንዚን የችርቻሩ ዋጋ የተደረገው ጭማሪ ደግሞ ጎድበል ጎንደር ያስባለ ክስተት ሁኗል። ጉዳዩ በብዙዎች ዘንድ አጃይብ ያስባለ ሁኗል። መንግሥት በአንድ ጊዜ 11 ብር ጭማሪ በማድረግ የጉድ ሀገር አስብሏል። በቤንዚን የችርቻሩ ዋጋ የተደረገው የተጋነነ ጭማሪ አነጋጋሪነቱን ቀጥሏል። በዚህ ዓመት ሦስት ጊዜ በተደረገ የዋጋ ማሻሻያ ቤንዚን ላይ የ30 ብር ጭማሪ ታይቷል። የንግድና ቀጠናዊ ትስስር ሚኒስትር ትናንት ይፋ ባደረገው የነዳጅ ምርቶች የችርቻር ዋጋ ጭማሪ የአንድ ሌትር ቤንዚን ዋጋ 112 ብር ከ67 ሳንቲም ደርሷል። የነጭ ናፍጣ ዋጋ ደግሞ የ9 ብር ገደማ ጭማሪ ተደርጎበታል። ከትናንት እሁድ ምሽት ጀምሮ ተግባራዊ መሆን የጀመረው የነዳጅ ምርቶች ዋጋ ማሻሻያ በዚህ ዓመት ለሶስተኛ ጊዜ የተደረገ የመሸጫ ዋጋ ጭማሪ ነው። መንግስት በነዳጅ ምርቶች ላይ ያደርግ የነበረው ድጎማ በቀስ በቀስ ማንሳት የጀመረው በ2014 ዓ.ም ነበር። መንግስት ከሶስት ዓመት በፊት በጀመረው ሂደት የግልና የተቋማት ተሽከርካሪዎች በአንድ ዓመት ውስጥ ከድጎማ ስርዓቱ የወጡ ሲሆን የህዝብ ትራንስፖርት አገልግሎት ሰጪዎች የሚያገኙት ድጎማ ደግሞ በአምስት ዓመት ውስጥ ሙሉ በሙሉ እንዲነሳ የማድረግ እቅድ ይዟል። ይሁንና ባለፈው ዓመት በመጨረሻ ሐምሌ ላይ መንግስት በዓለም አቀፍ የገንዘብ ተቋም እገዛ መተግበር የጀመረው የማክሮ ኢኮኖሚ ማሻሻያ የነዳጅ መሸጫ ዋጋ ላይ ከፍተኛ ለውጥ አስከት ተከትሏል በማክሮ ኢኮኖሚ ማሻሻው ወደ ገበያ መር ስርዓት የተለወጠው የሀገሪቱ የውጭ ምንዛሬ ስርዓት በውጭ ምንዛሬ እየተገዛ በሚገባው የነዳጅ ዋጋ ላይ ከፍተኛ ለውጥ አስከትሏል። በውጭ ምንዛሬ ዋጋ ለውጥ ምክንያት የወጣው የነዳጅ ዋጋ ጭማሪ በቀጥታ ተግባራዊ እንደማይሆን የንግድና ቀጠናዊ ትስስር ሚኒስቴር መስከረም ላይ አስታውቆ ነበር። እንደ ሚኒስቴሩ ገለጻ በውጭ ምንዛሬ ለውጡ ምክንያት የመጣው ለውጥ ተግባራዊ የሚደረገው ለአንድ ዓመት ያህል በየሶስት ወሩ በሚደረግ የዋጋ ጭማሪ ነው። በዚህ መሰረት መስከረም ወር ላይ የተደረገው የመጀመሪያው ማሻሻያ በቤንዚን ላይ የ8 ብር 54 ሳንቲም ጭማሪ ያስከተለ ሲሆን የነጭ ናፍጣ ዋጋ ደግሞ በ6 ብር 54 ሳንቲም እንዲጨምር አድርጓል። የቱርኩ ፕሬዚዳንት ተቀናቃኛቸውን ማሰራቸውን ተከትሎ የተነሳው ተቃውሞ ተፋፋምም። የፕሬዚዳንት ጣይብ ረሲብ ኤርዶዋን ቀንደኛ ተቀናቃኝ በሙስና ተጠርጥረው መታሰራቸውን ተከትሎ በምላው ቱርክ የተነሳው ከፍተኛ ተቃውሞ ተባብሶ ቀጥሏል። ኢማሞግሉ የኢስታንቡል ከንቲባ ሲሆኑ ባለፈው ከሶስት ዓመት በኋላ ለሚካሄደው ምርጫ የሪፐብሊካን ፒፕልስ ፓርቲ እጩ ሆነው እሁድ ዕለት ይመረጣሉ ተብሎ ይጠበቅ ነበር። ሰውየው በቁጥጥር ስር መዋላቸውን ተከትሎ ቱርክ ላለፉት አስር ዓመታት አይታ በማታውቀው ተቃውሞ ተቀማጠች ሲሆን ፖሊስ ሰልፈኞች ላይ አስለቃሽ ጭስ እና የጎማ ጥይት ተኩሰዋል። ኢማሞግሉ እሳቸው ላይ የተከፈቱት ክሶች ፖለቲካዊ እንደሆኑ በመናገር በፍጹም አላጎብድድም ሲሉ በቁጥጥር ስር ከመዋላቸው በፊት በኤክስ ገጻቸው ላይ ጽፈዋል። ኤርዶዋን ሰልፎቹን ወቅሰው ሲኤችፒ ሰላማችንን ሊበጠብጥና ሕዝባችንን ሊከፋፍል የተነሳ ነው ሲሉ ወቅሰዋል። ለአምስተኛ ተከታታይ ምሽት በርካታ ሰዎች በኢስታንቡል ከተማ አዳራሽ አመሻሹን እየተገኙ የቱርክ ባንዲራ እያውለበለቡ ከአድማ በታይ ፖሊስ ፊት ለፊት ሲዘምሩና ሲጮሁ ታይተ ተገኝተዋል ። አንዳንድ የፖሊስ መኮንኖች ግፊት ያለው ውሃና የሚያቃጥል ኬሚካል ሲረጩ ታይተዋል። የኤክሬም ባለቤት ዲሊካያ ኢማም ኢማሞግሉ ለተሰበሰበው ሕዝብ ባደረጉት ንግግር ባላቸው የተጋፈጠው ኢፍታዊነት ማንም ሊቀበለው የሚገባ እንዳልሆነ ገልጸዋል። በአውሮፓውያኑ 2013 በቱርክ ከተከሰተው የጊዜ አመፅ በኋላ በሀገሪቱ ታሪክ ትልቁ የሚባል ሰልፍ እየተካሄደ ይገኛል። ከቱርክ 81 ግዛቶች መካከል 55 በሚሆኑት የተቃውሞ ሰልፍ እየተደረገ መሆኑን የፈረንሳዩ የዜና ወኪል ኤኤፍፒ ዘግቧል። ፖለቲከኞቹ፣ ጋዜጠኞቹ፣ ነጋዴዎችን ጨምሮ ኢማምግሉና ሌሎች መቶ ባለፈው ረቡዕ ዕለት ለጥየቃ በቁጥጥር ስር ውለዋል። ከንቲባው በይፋ በቁጥጥር ስር የዋሉት እሁድ ዕለት ነው። ወንጀለኛ ቡድን በማቋቋም እና በማስተዳደር ሙስና፣ በመቀበልና አስገድዶ ገንዘብ በመቀበልና ግላዊ መረጃ በመቅዳት እንዲሁም ጨረታ በማጭበርበር ክስ ቀርቦባቸዋል። ፍርድ ቤት እስኪቀርቡ ድረስ እስር ቤት እንደሚቆዩ ተነግሯል። የኤፍፒቢ እና የሀገር ውስጥ መገናኛ ብዙኃን ወደ ሲሊቪሪ እስር ቤት ተሰደዋል ሲሉ ዘግበዋል። ኢማሞግሎ በቀረበባቸው ክስ ምክንያት ከከንቲባነታቸው መነሳታቸውን የቱርክ ሀገር ውስጥ ሚኒስትር ባወጣው መግለጫ ጠቁሟል። ኢማሞግሉ እስራቸውን ተከትሎ በማህበራዊ ሚዲያ ገጻቸው በዲሞክራቶች ላይ የተቀባ ጥላሸት ሲሉ የጻፉ ሲሆን ትክክለኛው የፍርድ ቤት ሂደት ተግባራዊ አልተደረገም ብለዋል። በጠበቃቸው አማካኝነት በኤክስ ገጻቸው ባጋሩ ጽሑፍ ለተቃዋሚዎች ሰላምታቸውን አስተላልፈው መራጮች ቱርክ ኤርዶዋን እንዳበቃለት አሳይተዋል ብለዋል። ኢማሞግሉ ቲኤችፒ ፓርቲውን ወክለው ለመወዳደር የታጩ ብቸኛው ሰው ነበሩ። ምንም እንኳን በቁጥጥር ስር መዋላቸው እጩ ከመሆን እና ፕሬዚዳንት ትናንት ሆኖ ከመመረጥ ባያገዳቸውም በቀረበባቸው ክስ ጥፋተኛ ሆነው ከተገኙ መወዳደር አይችሉም። እሁድ እጩዎችን ለመምረጥ በርካታ ቱርካውያን ወጥተው ድምፃቸውን ሰጥተዋል። ድሌ ክስካያ ኢማሞግሉም ድምፅ ሲሰጡ የሚያሳይ ፎቶ አጋርተዋል። ኢማሞግሉ የወቅቱን የቱርክ ፕሬዚዳንት ኤርዶዋንን ሊሞግቱት እንደሚችል ይጠበቃል። ኤርዶዋን በጠቅላይ ሚኒስትርና ፕሬዚዳንትነት ቱርክን ላለፉት 22 ዓመታት አገልግለዋል። በቱርክ ሕገ መንግስት መሰረት ኤርዶዋን በአውሮፓውያኑ 2028 በሚደረገው ምርጫ ቀጥታ መወዳደር አይችሉም።